ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ ይህንን መልክቴን ለምትከታተሉ የሰው ልጆች በሙሉ በያለንበት የዓለም ክፍል ሰላም ይሁን። አሁን በዚህ ሰዓት እዚህ የተገኘሁት በቀጥታ አንድ ሰበር ዜና ለማቅረብ ነው። በዚህ ዜና ማስተላለፍ የምፈልገው ብቸኛ ነገር ለዓለማችን ሰላም ይሁን ማለት ነው። ነገር ግን ያው በተለያዩ ጊዜያት ዜናዎችን በተለያዩ አውዶች ትሰማላችሁ ወይም ታዳምጣላችሁ። ከእነዚህ ዜናዎች መካከል አንዱን አሁን ላሰማችሁ ነው። የገባ ሰው አይታየኝም። አዎ አንድ ሰው ገብቷል። ስለዚህ ትክክል ነው ማለት ነው። ሰበር ዜና ነው ይዤላችሁ የቀረብኩት። እስካሁን እንደምታዩት በፌስቡክ ገጼ ላይ ሰበር ዜና ብዬ ያቀረብኩት አንድ ጊዜ ብቻ ነው። ይህ ሁለተኛውና ምናልባትም የመጨረሻው ሰበር ዜና ይሆናል። እስቲ በዚህ ሰበር ዜና ላይ የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ ምን ብለው በኦፊሴላዊ ፌስቡክ ገጻቸው ብሉ ባጅ ባለውና የራሳቸው በሆነው ፌስቡክ ገጻቸው ከአንድ ሰዓት በፊት አሁን ያጋሩትን መልእክት በእንግሊዝኛ ነው፣ ወደ አማርኛ መልሼ በቀጥታ አቀርብላቸዋለሁ። ፕሬዚደንት ዶናልድ ጄ ትራምፕ በፌስቡክ ገጻቸው እንዲህ ብለዋል ዊ ሃቭ ሰክሰስፉል አታክ ን ኒውክለር ሳይትስ ን ኢራን ኢንክሉዲንግ ፎርዶው ናታንዝ ን ኤስፋሃን። ምንድን ያሉት ፕሬዝዳንት ትራምፕ ምፕ ስ እጅግ በተሳካለት እጅግ በተዋጣለት ሁኔታ የሚገርም ጥቃት በሶስቱ የኒውክላር ማብላያዎች ኢራን በሚገኙት ሶስቱ የኒውክላር ማብላያዎች ላይ ቦምባችን እንጠጠጠለን አላሉ። እነዚህ የኒውክላር ማብላያዎች ፎርዶ መጀመሪያ ስገልጽ ተሳስቼ ነበር። ፎርዶ፣ ናታንዝ እና ኤስፋሀን የሚባሉትና ኢራን በከፍተኛ ድረጃ ትመካባቸው የነበሮች እና ለዘመናት ኒውክሊያር ስታብላላበት የነበረውን የተለያዩ ኃይሎች የተጠቀመብችበትን ግዙፍ የኒውክሊያር ማብላያዎች እጅግ በተሳካ ሁኔታ የአሜሪካ ጀቶች ደብድበዋል። ደብድበው አላበቁም። በቀጥታ የኢራንን የአየር ክልል ያለምንም ችግር ያለምንም እንከን ያለምንም ባሊስቲክ ባለስቲክ ሚሳይል እስከድ ሚሳይል ድሮን ምናምን ያለምንም በኢራን የአየር ክልል ላይ በማለፍ በቀጥታ በአሁኑ ሰዓት ወደ አሜሪካ በማምራት ላይ ናቸው። እንግዲህ እሳቸው የገለጹት በጣም ከራቁ በኋላ ነው። አሁን እንኳን እሳቸው ከገለጹ በኋላ አንድ ሰዓት ሆኗል። እንደዚህ ነው ያሉት ኦል ፕሌንስ አር ናው አውትሳይድ ኦፍ ኢራን ኤር ስፔስ። ቀደም እንደገለጽኩላችሁ ሁሉም አውሮፕላኖች ሁሉም ጀቶች በአሁኑ ሰዓት ከኢራን የአየር ክልል ወጥተዋል አሉ ፉል ፐይሎድ ኦፍ ቦምብስ በሚገባ የተጫኑ ቦምቦች እንግዲህ ወደ አስራ ሶስት ሺህ ኪሎግራም ይመስለኛል አንዱ ሚጭ ነው። እንደዚህ የተጫኑ ናቸው። በጣም የተጫኑ ናቸው። ድሮፕድ ኦን ዘ ፕራይመሪ ሳይት ፎርዶ በጣም ይፈራ የነበረው ምናልባትም የኢራኑ ሱፕሪም ሊደር ተደብቀውበት ሊሆን ይችላል ተብሎ የሚገመተው ላይሆን ይችላል ግን ተብሎ የሚገመተው ፎርዶ የሚባለው በጣም ግዙፉ የኒውክሊር ማብላያ ነው። እጅግ በጣም ጥልቀት ያለው ከመሆኑ የተነሳ በቀላሉ በአሜሪካ ካልሆነ በስተቀር በሌላ ሀገር በቻይናም በሩሲያም የትኛውን ቦታ በተሰሩት ጀቶች የሚመታ አይደለም። ምክንያቱም ይሄ የአሜሪካ ቦምብ በቀጥታ አስራ ሦስት ኪሎ ግራሙን ይዞ ቀጥታ ወደ ውስጥ ይገባል ካልተሳሳት ወደ ስልሳ ሜትር ጥልቀት ከገባ በኋላ መሬትን እንዳለ ወደ ላይ ይገለብጣታል። ስለዚህ እዛ ውስጥ ያለውን ነገር በሙሉ ገልብጦ ወደ ውጭ ያሰጠዋል ማለት ነው። ስለዚህ ከዚህ በኋላ ምንም የለም ካሉ በኋላ ኦል ፕሌንስ አር ሴፍሊ ኦን ዘር ዌይ ሆም። ሁሉም አውሮፕላኖች በሰላም ወደ ሀገራቸው ወደ ሆም እየተመለሱ ናቸው አሉ። ከዛ ሲቀጥሉ ኮንግራጁሌሽንስ ቱ ኦውር ግሬት አሜሪካን ዎርየርስ። በጣም ጠንካራ ልሆናችሁ፣ ለታላላቅ የአሜሪካ ተዋጊዎቻችን እንኳን ደስ ላላችሁ፣ ኮንግራጁሌሽንስ ብለዋል። እንግዲህ ሳቀርብ እንደ ዜና እያቀረብኩት እንጂ በዚህ የተለየ ነገር ተሰምቶኝ አይደለም፣ ግን ዜና ነው። ዴር ኢስ ኖ ታናዘር ሚሊተሪ ኩድ ደን ዲስ፣ የትኛውን ሚሊተሪ በዓለማችን ላይ ይህንን መስራት የቻለ የለም ብቻ ሳይሆን ሚሰራም በአሁኑ ሰዓት ላይ የለም። ወደፊት አይታወቅም። ወደፊት እነሱ ሲሰሩ አሜሪካም ትሰራለች። ናው ኢት ኢዝ አ ታይም ፎር ፒስ አሉ። አሁን ምንም አማራጭ የለም። ይህ ሰዓት በጣም የተደሰትኩት የሰላም ሰዓት ስለሆነ በቃ ምንም ምንም፣ ኢራን ከአሁን በኋላ የምመካበት ኒውክሊር የምመካበት ነገር አለኝ አትልም፣ አለቀ። ዋናው ጉዳይ ትመካበት የነበረው እዛ ጋር ሰሞኑን ትመለከታላችሁ፣ የሚደረደሩ ሚሳይሎች የሚደረደሩ የተለያዩ አይነት ነገሮች በኤአይ የተዘጋጁ የሚቀርቡ ነገሮች ነበሩና እነዚህ ሁሉ እግዚአብሔር ይመስገን በሰላማዊ መንገድ ተንፍሰዋል። እኔ ሰው ሰላም መሆኑ ነው ከዚህ የሚያስደስተኝ ሰው ሰላም መሆኑ ነው። ቴንክ ዩ ፎር ዮር አቴንሽን ቱ ዚስ ማተር ብለዋል። አንዴ ልድገምላችሁና ሙሉን ላንብበው ከዛ በኋላ ይህን ሀሳብ የአሜሪካው ፕሬዚዳንት ዘጌታችሁ ለገባችሁ ዶናልድ ጄ ትራምፕ በኦፊሴላዊ የፌስቡክ ገጻቸው ከሌላ ቦታ ከትዊተር

ና ብለዋል እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትረምፕ እንደገለጹት ከሆነ በኢራን እጅግ በጣም ይፈሩ የነበሩት እና ሶስቱ የኒውክሊየር ማብላያ ጣቢያዎችን የአሜሪካ ግዙፍ የሆነው ቢ ሁለት የተባለው ይመስለኛል አውሮፕላን እዛ ላይ አልተገለጸም ግን እሱ ነው በተሳካ ሁኔታ ወደ ኢራን በመግባት ሶስቱንም የኒውክሊየር ማብላያ ጣቢያዎች ያለ አንድ ችግር በሚገባ በመደብደብና በብብታቸው የያዟቸውን ግዙፍ ግዙፍ ኪሎግራም የሚመዝኑ ቦምቦች በቀጥታ በመጣል ሰው ላይ አይደለም የጣሉት። ደስ ያለኝ ነገር እሱ ነው፣ ሰው ላይ አይደለም በቀጥታ ራሳቸው ኒውክሊር ሳይቶቹ ላይ። በተለይም ፎርዶ የሚባለው ትልቁ በጣም እንደተለየ ነገር ተይዞ የነበረው ሌሎችም ሀገሮች ተባብረው እንደተሰሩ የሚገመተው ፎርዶ የሚባለው ትልቁ የኒውክሊር ማብለያ የአሜሪካ ግዙፉ ቢ2 ሌሎችም ተመሳሳዮች አብረው ሄደው በአንድነት ፎርዶ ላይ ወደ ታች ለቀውታል። ቦምቡ እንደምታዩት ቦምቡ ወደ ታች ሰርጎ ከገባ በኋላ መሬትን እንደ እሳተ ገሞራ እንደ መሬት መንቀጥቀጥ ከስር ጀምሮ ወደ ላይ ገልብጦ የሚያወጣ ነው እና ይህንን ተጠቅመው በበተሳካ ሁኔታ የአሜሪካ የጦር ጀቶች የኢራንን የአየር ክልል አልፈው፣ እሳቸው እንኳን በፌስቡክ ካጋሩ አንድ ሰዓት አልፎታል። እኔ ደግሞ እዚህ ጋር ስመጣ አሁን ወዴት እንደደረሱ ጀቶች ናቸው፣ መገመት አያዳግትም። ስለዚህ በጣም የተሳካ ነገር አድርገዋል፣ አሁን አሉ ፕሬዚደንቱ። አክለውም አሁን ሰዓቱ የሰላም ነው፣ ስለዚህ ኢራን ያላት ብቸኛ አማራጭ ሰላም ነው። እፎይ፣ እኛም ሰላም አገኘን፣ እፎይታ ተፈጠረ። ምክንያቱም በኢራን ሕዝብ ላይ የሚደርሰው ሞትና ሰቆቃ፣ በእስራኤል ሕዝብ ላይ የሚደርሰው ሞትና ሰቆቃ እነሆ ተዘጋ። ከአሁን በኋላ የተወሰኑ ሙከራዎች፣ መፍጨርጨሮች ሊኖሩ ከመቻላቸው በስተቀር ዋናው እጅግ በጣም አስጊ የነበረውና የእስራኤልን ሕዝብ ብቻ ሳይሆን በአካባቢ ያለውን ኃይል ሊያወድ የሚችል የነበረው ከፍተኛ ኒውክሊያር ቦምብ አስቡት። አቶሚክ ቦምብ አይደለም፣ ከ1945 በኋላ ሃይድሮጂን ቦምብ ተፈልስፏል። በ1952 እና 53 አሜሪካ እና ሩሲያ ይዘውታል። ሃይድሮጂን ቦምብ ሞር ዲቫስቴቲንግ ነው። እንደ አቶሚክ ቦምብ አይነት አይደለም። ሂሮሽማ እና ናጋሳኪ ላይ እንደወደቀው አይነት አይደለም። በቀላል ስፔስ የሚገታ አይደለም። ከውስጡ የሚያወጣቸው ጨረሮች ደግሞ እጅግ ሌታል እና ገዳይ ናቸው። ስለዚህ ይሄ በብዙ ቦታ ላይ ጥፋት ሊያስከትል ይችል የነበረው ምናልባትም በእስራኤል ብቻ ማይገታ የነበረው እስራኤልን በተመሳሳይ ሰዓት መልቀቁ አይቀርም። ስለዚህ ከዛ ወደዚህ ኒውክላር የሚተኮስ ከሆነ ከዚህ ወደዛም ምላሹ ሁል ጊዜ ያለ ነው። በዚህ ምክንያት መጠፋፋት ስለነበረ ይህን መጠፋፋት እግዚአብሔር ለጊዜው ስላስወገደው ለወደፊትም እንጸልያለን። ያለን እኔም እዚህ ላይ አበቃው ሰላሙኑ መልካም ሰዓት፣ አመሰግናለሁ። የተባረከ ጊዜ ሁንላችሁ።